መልካም ሚዲያ ላይክ ሼር ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት ትጠይቃለሁ። በሀገራችን ኢትዮጵያ እንግዲህ በተለያዩ ቦታዎች ላይ አዳዲስ መረጃዎች እየተሰሙ ይገኛሉ። ወደ ሰሜን ወሎ አካባቢ የፈረሰው ሀውልትን በተመለከተ እንዲሁም ታጣቂዎች ወደ ከተማ ገብቶ ጥቃት መፈጸማቸውን እና እንዲሁም አንዳንድ የመንግስት አመራሮች እርምጃ እንደተወሰደባቸው የተለያዩ ቦታዎች ላይ የደፈጣ ጥቃት መፈጸሙን መረጃዎች ይደርሶናል። ይህንን አንድ በአንድ አሰማችኋለሁ። ቀጥታ ወደ ቤንሻንጉል የሚወስድ መረጃ ነው የሚወስዳችሁ። በቤንሻንጉል ጉምዝ ክልል መተከል ዞን በቡለን ወረዳ ታጣቂዎች እንግዲህ ዘልቀው ገብተው በንጹሐን ላይ ጉዳት አድርሷል። ቢያንስ ወደ 19 ሰው መሞታቸው ነው ከአካባቢ የመጡ መረጃዎች የሚጠቁሙት። ንብረትም ዘርፏል። የቡለን ወረዳ ፖሊስ ኃላፊ እንደተናገሩት ከሆነ የደረሰው ጉዳት በቁጥር ለመግለጽ ከባድ ነው። ገና የማጣራት ስራ እየሰራን እንገኛለን ብሏል። ወደ ከተማ የገባው ታጣቂ የኮኔክሽኔ ታጣቂ እንደሆነ ነው እንግዲህ መረጃው እየወጣ የሚገኘው። ታጣቂዎቹ ወደ ከተማ ከገቡ በኋላ በየቦታው ተመዳድቦ ነው እንግዲህ ማጥቃት የፈጸሙትም ተብሏል። በቴሌኮምፒውተሮችን ሙሉ ለሙሉ መዝረፋቸው ተሰምቷል። ታጣቂዎቹ በጣም ብዙ ከመሆናቸውም የተነሳ የባንክ ቤት ስራ አስኪያጅን ከቤቱ ወስደው ባንክ ቤት አስከፍቶ ገንዘቡን ዘርፏል ነው የተባለው። እንግዲህ ሞተር ሳይክልም ያላቸውን ቁልፍ አምጡ ብሎ በሞተር ሳይክል እቃዎችን ጭነው ከከተማው መውጣታቸው ነው እንግዲህ የአካባቢው የአይን እማኞች ማንነታቸውን ለመግለጽ ያልፈለጉት እያንዳንዱ መረጃ እያወጡ የሚገኙ አድማጮቻችን፣ ተመልካቾቻችን እንግዲህ ከዚሁ ጋር ተያይዞ የመንግስት ኮሚኒኬሽን ማምሻውን መግለጫ አውጥቷል። በሆስፒታል በባንክ በቴሌ ላይ ጽንፈኛ ቡድን ዘረፋ እና ግድያዎችን ፈጽሟል በማለት በመግለጫው አውጥቷል። በክልሉ እንግዲህ አድማጮቻችን ተመልካቾቻችን በኢትዮጵያ ውስጥ የትጥቅ ትግል የሚያደርጉት በርካቶች ናቸው። ህወሓትም ከዚህ በፊት የትጥቅ ትግል ሲያደርግ ነበር። ፋኖም የትጥቅ ትግል እያደረገ ይገኛል። ኦነግ ለዘመናት የትጥቅ ትግል እያደረገ እንደሚገኝ የሚታወስ ጉዳይ ነው። አሁን ባለው በሀገራችን የፖለቲካ አስተላለፍ የፋኖ ኃይሎች የሚያደርጉትን የትጥቅ ትግል እንቅስቃሴ እና የኦሮሞ ነፃነት ግንባር ኦኔግ የሚያደርገውን የትጥቅ ትግል እንቅስቃሴ ግምት ውስጥ ስናስገባ በጣም ሰማይና ምድር የሆነ አይነት ነገር ነው እንግዲህ እየተመለከት ነው የምንገኘው። ምናልባት በኦሮሚያ ክልል ውስጥ የሚንቀሳቀሰው የኦሮሞ ነፃ ውጪ ግንባር ነኝ የሚለው ኦኔግ በሚያደርገው የትጥቅ እንቅስቃሴ ውስጥ ነገ ጠዋት መንግስት ቢሆን ህዝቡ ተቀብሎ ቅቡልነትን አግኝቶ መንግስት ሆኖ ማስተዳደር ይችላል ወይ? የሚሉት በርካቶች ጥያቄ ያነሱበት ሁኔታ ነው ያለው። ምክንያቱም በአማራ ክልል ከሚደረገው የትጥቅ ትግል ጋር ሲነጻጸር የፋኑ ኃይሎች ባንክ ቤት እየዘረፉ እንዳልሆነ፣ ከተሞችን ወይም ቦታዎችን ወይም ወረዳዎችን በሚቆጣጠሩበት ጊዜ ንጹሐንንም እየገደሉ ስላልሆነ እየተገለጸ ይገኛል። ምናልባት የኦሮሞ ነፃነት አውጪ ግንባር የኦሮሞን ህዝብ አይደለም እየገደሉ ያሉት ማርጦ ብሔር ብሔረሰቦችን፣ ሌሎችን ነው እየገደሉ ያሉ የሚባል ነገርም ካለ አገርን እንደ አገር ለመምራት ኢትዮጵያ ሰማንያ ስድስት ብሔር ብሔረሰብ ቢኖራትም ስብጥር ነው። እነዚህ ብሔር ብሔረሰቦች ተከልሎ ለብቻ ተቀምጦ አይደለም የሚኖሩት። እርስ በራሳቸው ተጋብቷል፣ ተዛምዷል መለየት እንኳን በማይቻልበት ሁኔታ ነው ዛሬ ኢትዮጵያ እየኖረች ያለችው ኑሮ ሁኔታ። አማራው ትግሬ ያገባበት፣ ትግሬ አማራውን ያገባበት፣ አማራ ኦሮሞን እና ኦሮሞ አማራውን ያገባበት እያለ ወላይታ እያለ ሲዳሞ እያለ ጉራጌ እያለ ስብጥር የሆነ የጋብቻ ስነስርዓት ነው ኢትዮጵያ ውስጥ ዛሬ የተፈጠረው። ስለዚህ ኦኔግ የሚያደርገውን የትጥቅ ትግል ቆም ብሎ ቢያስብ መልካም ነው ብለን እናስባለን። ምናልባት ኢላማውና ታርጌቱ ገዢው ፓርቲ ከሆነ በገዢው ፓርቲ ላይ ብቻ የሚወስደውን እርምጃ መቀጠል ሲገባው በንጹሐን ውስጥ ገብቶ ንጹሐንን መግደል፣ እናቶችን መግደል፣ ህፃናትን መግደል፣ ንብረት መዝረፍ፣ ተቋማትን አንድ ተፎካካሪ ወይም ደግሞ አንድ የትጥቅ ትግል የሚያደርግ ቡድን አገርን የሚቆጣጠርና ወይም መንግስትን የሚሆን ከሆነ እነዚህን ተቋማቶች ሊጠቀምበት ይችላል። በተለይ ፋብሪካዎችን፣ ድልድዮችን፣ እንደነ ቴሌኮም የመሳሰሉትን አየር መንገድ እነዚህ እነዚህን ማውደምና መዝረፍ ምን ያክል ትርጉም ይሰጣል የሚሉት በርካቶች ሀሳባቸውን አንስቷል። እኛም እንደ ሚዲያ ይህንን ነገር የኦሮሞ ነፃነት የህዝብ ቅቡልነትን እያገኘ ቢሄድ መልካም ነው የሚል እምነት ስላለን ነው ይሄን ያነሳ ነው። ምክንያቱም የተለያዩ ቦታዎች ላይ ኦኔግ ገባ ሲባል ንጹሀን ተገደሉ ነው የምንሰማው። ኦኔግ እዚህ ቦታ ተቆጣጠረ ሲባል ንብረት ተዘረፈ፣ ባንክ ተሰበረ የሚባል ነገር ነው የምንሰማው። ስለዚህ አማራ ክልል ከሚደረገው የትግል ትግል ጋር ሲነጻጸር ሰማይና ምድር ስለሆነ ከዛ የተወሰነ ነገር ቢማሩ፣ የተወሰነ ነገር ኦሪንቴሽን ቢወስዱ የሚል አስተሳሰብን ያለን። በሌላ መረጃ ጠቅላይ ሚኒስትር አብይ አህመድ በራሳቸው በመንግስት ሚዲያ ላይ እንግዲህ ክፍል አንድ ክፍል ሁለት ክፍል ሶስት ብለው በክፍል ክፍል ከፋፍለው እዚህ ግባ የማይባል በርካታ እንግዲህ ጉዳዮችን አንስቶ የተናገሩበትን እና እምብዛም የተመልካች ቁጥር ያላገኙበት መሆኑን ነው እየተመለከት ነው እጅግ በጣም በሚገርመው በርካቶች መጠላጠቢያ አጥተው በየዛፍ ስር እየኖሩ ባሉበት ሰዓት ሀያ ሦስት ሚሊዮን ህዝብ ከተረጂነት ወጥቷል ብለው ሲያሳፍሩ እንግዲህ በድፍረት በሚዲያቸው ላይ ወጥተው ተናግሯል። በርካቶች ሰሞኑን እንግዲህ በአብይ አህመድ ንግግር ላይ ተሳልቋል። ምንም ቁም ነገር በሌለው ጉዳይ የአየር ሰዓት ይዞ ያመሻሉ በሚል ነው እንግዲህ አብይ አህመድን የተቹት። ይሄንን የውሸት ከበሮ የመምታት የሀገራችን ኢትዮጵያ በጦርነት እንደ ቆዳ ተወጥራ ባለችበት ዜጎች ከቦታ ወደ ቦታ ወጥቶ መግባት ባቃቱበት ሰዓት አንጻራዊ ሰላም መጥቷልና ዜጎች ወደ ሰላማዊ ህይወት ተመልሷል የሚባሉ ንግግሮች በርካቶችን አነጋግሯል። አብይ አህመድ እንግዲህ ጊዜ ወስዶ እጅግ በጣም በሚገርም ሁኔታ በክፍል ክፍል ከፋፍሎ በክፍል ሶስት ላይ ያነሱት ጉዳይም ምንም አይነት ነገር የሚጨበጥ ነገር በውስጡ ያሌሉ ንግግሮችን ነው እንግዲህ በመሬት ላይ ያለው ነገር ያሌለውን ነው እንግዲህ ንግግር ያደረጉ አንድ ሰው ከአንድ ቦታ ወጥቶ መግባቱ እንኳን ያልቻለበት እና ኢትዮጵያ ዳር ድንበር ያልተጠበቀበት ታጣቂዎች በፈለጉበት ሰዓት ገብቶ ሰዎችን በየመኖሪያ ቤታቸው እየገደሉ ባለበት ሁኔታ ነው። አሁን ባለው ኢትዮጵያ የፖለቲካ አስተላለፍ እንግዲህ ሰላም ያለበት አንድም ክልል እንደሌለ፣ ግማሹ የጦርነት ዝግጅት ውስጥ ሲኖር፣ ሌላው በጦርነት ድባብ ውስጥ እንደሚገኝ ነው። ከዚህ ውጭ በአማራ ክልል በተለያዩ ቦታዎች ላይ ውጊያዎች የቀጠሉበት በተጨማሪ በተለያዩ ወረዳዎችም አገዛዙ የሚያደርጋቸው ስብሰባዎች በፋኖች እየተፈተኑ ያሉበት ሁኔታ ነው። እንግዲህ በአሁኑ ሰዓት ኢትዮጵያ ውስጥ ያለው ይህንን ወደ ጎን ትቶ ምንም አይነት ነገር እንዳልተፈጠረ ተደርጎ በየደረጃው እየቀረቡ ንግግር ሲያደርጉ ምናልባት የኮሞዲነት ስራ ነው እየሰሩ ያሉ እንጂ የጠቅላይ ሚኒስትርነትን ስራ አይደለም እየተወጡ ያሉ የሚሉት በርካቶች የሚስማሙበት ሀሳብ ነው። በሌላ መረጃ በትግራይ ክልል አክሱም ከተማ የቲቢኤስ ቲቪ የቀረጻ ቡድን ታፍኗል ነው የተባለው። ግንቦት 9 2017 ዓ ም ረፋድ ላይ ከአክሱም ህዝብ ድምፅ ሁኖ ነው የሚል እንግዲህ ለቀረጻ ወደ ቦታ የሄዱት የህዋት ታጣቂዎች ናቸው ያፈኗቸው ተብሏል። እንግዲህ በፖሊስ ቁጥጥር ስር መዋላቸውን የተሰማው እንግዲህ ህዋት በርካታ እርምጃዎችን እየወሰደ እንደሚገኝ ተገልጿል። ሌላው በመላ ትግራይ ነዳጅ ጠፍቷል ነው የተባለው። በትግራይ የትራንስፖርት ታሪፍ ከቦታ ወደ ቦታ ለመንቀሳቀስ የታሪፍ ጭማሪ እየተደረገ እንደሚገኝ ተገልጿል። በአማራ ክልል በሰሜን ወሎ መርሳ ፕሮፓጋንዳን ሰርታቸዋል፣ የተለያዩ ቀስቃሽ ዘፋኞችን፣ ቀረርቶዎችን በቲክቶክ ተጠቅሟቸዋል በማለት በርካታ ወጣቶችን አፍሶ አስሯል። በመርሳ ከተማ በርካታ ወጣቶች እስር ላይ እንደሚገኙ ነው የተገለጸው። ሌላው ራያ ቆቦ ከተማ ጽህፈት ቤት ኃላፊ ተገሎ አስከሬኑ ተጥሏል ነው የተባለው። እንግዲህ ጽንፈኛው ነው ይሄንን ያደረገ ነው የተባለው። ከፋኖች እንግዲህ እስካሁን ምንም የተባለ ነገር የለም። ሌላው ሰከላ ከተማ በደፈጣ ጥቃት ሚሊሻ ላይ ጉዳት ደርሷል። በግሼ አባይ ከተማም አጠገብ በአንድ አይሱዚ ላይ የደረሰው የደፈጣ ጥቃት በርካቶችን በልቷል። ወደ አስር ሚሊሻ ሬሳው ማንገድ ላይ ወድቆ ይታያል ተብሏል። የመንግስት ወታደሮች የንጹሐንንም እየደበደቡ እያሰቃዩ እንደሚገኙ ተገልጿል። በተመሳሳይ ጋሸና እና አካባቢ በሁለት ተሽከርካሪ ላይ የደረሰው የደፈጣ ጥቃት ከባድ ጉዳት ማድረሱን ከአካባቢ የሚወጡ መረጃዎች ይጠቁማሉ። ሌላው በአርሲ ክፍለ ሀገር በጃጁ ወረዳ በኦርቶዶክስ እምነት ተከታዮች ላይ ግድያ ተፈጽሟል። ሃይማኖትን መሰረት ያደረገ ግድያዎች ናቸው እንግዲህ በአርሲ ክፍለ ሀገር በተለያዩ ቦታዎች ላይ እየተፈጸሙ ያሉት። በአካባቢው የተመደቡ ምዕመናን፣ ምዕመናት፣ አባቶች ጥሪ ቀርቦላቸዋል። ከህዝብ ጋር ሆኖ የቤተክርስቲያን ሰዎችን ሞት እንዲታደጉ ተብሏል። በሌላ መረጃ የህወሓት ታጣቂ በአላማጣ ከተማ የሚገኘውን አንድ ታዋቂ ሐውልት አፍርሷል። የሰባ አራት መታሰቢያ የአደባባይ ሐውልት ነው እንግዲህ የፈረሰው ተብሏል። ህዝቡ ወጥተው ሲቃወም እንግዲህ መከላከያ ህዝቡን በትኗል። ይህ ሐውልት የወንጭፍ ሐውልትና የስናይፐር የተደረገ ውጊያ የሚገልጽ ነው ተብሏል። አድማጮቻችን፣ ተመልካቾቻችን ያሉ መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራምና መርሃ ግብር በሌሎች የግንባር መረጃዎች እንገናኛለን። መልካም ጊዜ እንደሆንላችሁ ተመኘሁ። ሰላም አሉልኝ። ሰላም አሉልኝ።